ተካሂዷል መነሻው ግሸን ደብረ ከርቤ ያደ ከግሸን ሲመለሱ ከባድ የመኪና አደጋ አርቲስቷ ዳ ስለሆነች አትቀበርም። ሰላም ሰላም ውድያ ዩቲብ ተመልካቾች፣ ይህ ዛሬም ደግሞ በዩቲብ ቪዲዮ ወደ እናንተ ተመልሽ የመቻለው ሊም ለምታደርጉት የቪዲዮ የመረጃ ለብዙ ኦርቶዶክስያን ባለማህተቦችን እንደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉዑል እግዚአብሔር ስም እጠይቃለሁ። ወቅታዊ አዳዲስ መረጃ ሀገራችን ኢትዮጵያ ተዋላይ መንግስታችን በተመለከተ ዛሬም ወቅታዊ አዳዲስ መረጃዎችን ወደ እናንተ እናደርስ በድጋሚ ተመልሼ መጥቻለሁ። ሰብስክራይብ ያደረጋችሁ የደንታን ይጫራችሁ እንታበርታችሁ ስል በሉዑል እግዚአብሔር ስም እጠይቃለሁ። እንግዲህ አሁን የደረሰ መረጃ ያሳዝናል። ግሸን ደብረ ከርቤ እንግዲህ የንግስ በዓል ለእመቤታችን የቅድስት ድንግል ማርያም የንግስ በዓል አክብረው ሲመለሱ እንግዲህ ከበድ ያለ የመኪና አደጋ እንዳጋጠመ ያለው መረጃ የሚወጣው መረጃ ያመለክታል። እሱም በተመለከተ እንደዚሁም ደግሞ አርቲስቷ ፍርዬ ዛሬ በዛሬው እለት መቀበሯ ታውቋል ማለት ነው። ነገር ግን ስላሴ ካቴድራልን ለመቀበር ነበር ያሰቡት የስላ ባልደረቦቿ ማለት ነው ነገር ግን ስላሴ ካቴድራል በሚሄዱበት ሰዓት እስከ ግማሽ ሚሊዮን ብር እንደተጠየቁ ያለው መረጃ ያመለክታል። ማለት ነው። በዚህም በጣም እንዳዘኑ ገልጸዋል ማለት ነው። እንደዚሁም ኢሬቻ በዓልን በተመለከተ የተለያዩ አዳዲስ መረጃዎች እየወጡ ይገኛሉ። እነሱን በተመለከተ እንግዲህ ወቅት ላይ አዳዲስ መረጃዎች ልናደርስ በድጋሚ ተመልሰን መጥተናል። እስከ መጨረሻ ተከታተሉን። ወደ ቪዲዮቹ ደሃ ስለሆነች አትቀበርም ተባለች። ይህ እጅግ በጣም የሚያሳዝን ዜና ነው። ታዋቂዋና አንጋፋው አርቲስት ፍሮይኒ ባህሩ እንግዲህ ከዚህ ዓለም በሞት ተለይታለች። እናም ይህንም ተከትሎ እንግዲህ የእሷን ቀብር ለማስፈጸም የተቋቋመው ኮሚቴ በቅድስ ስላሴ ካቴድራል ቤተክርስቲያን የቀብር ቦታ ለመጠየቅ ሄደው ነበር። እናም እዚያ ሲሄዱ ያገኙት ምላሽ እጅግ በጣም የሚያሳዝን ነው። ምክንያቱም ደግሞ ለቀብር ቦታ እጅግ የተጋነነ በጣም ከፍተኛ ገንዘብ ነው የጠየቀው። ፉካ ውስጥ የምትቀበር ከሆነ 120 ብር የተጠየቀ ሲሆን እንዲሁም ደግሞ ግቢ ውስጥ መሬት ሰጥቷት የምትቀበር ከሆነ 500 ሺህ ወይም ግማሽ ሚሊዮን የኢትዮጵያ ብር ተከፍሎ ከዛም የብዙ ቅዱስ አቡነ ማቲያስ ፓትርያርክ ፍቃድ ተጠይቆም ነው እንግዲህ 500ሺ ብር ተከፍሎም ሊፈቀድ የሚችለው እናም የተቋቋመው ኮሚቴ እንግዲህ ይቺ አርቲስት ለሀገሯ በኪነ ጥበብ ሙያ በርካታ ስራዎችን የሰራች አንጋፋ አርቲስት ነች እና ከሙያ ባልደረቦቿ ጎን ትቀበር የሚል ጥያቄ ይዘው ነበር ወደ ቅድስት ስላሴ ካቴድራል ቤተክርስቲያን ያቀኑት ለሀገሯ ብዙ ነገር የሰራች አርቲስት እንግዲህ በገንዘብ እጦት ምክንያት የቀብር ቦታ መከልከል እጅግ በጣም የሚያሳዝን ዜና

ያሳዝናል። በከፍተኛ ፍጥነት ሳቢያ በርካታ ሰዎችን ጭኖ ሲጓዝ የነበረው ይህ የምትመለከቱት መኪና ላይ አደጋ እንደደረሰበት ተሰምቷል። ተጎጂዎቹ ፈጣሪ በቶሎ እንዲያሽላቸው እንግዲህ ጸልዩላቸው። በኢፍራታና ግድመ ወረዳ በደረሰ የመኪና አደጋ በ31 ሰዎች ላይ ጉዳት መድረሱ ተሰምቷል። መነሻው ግሸን ደብረ ከርቤ ያደረገ ተሽከርካሪ እንደነበረ ነው እንግዲህ የተገለጸው። ዛሬ መስከረም 23 ነው ይህ አደጋ እንደደረሰ የተገለጸው። ተሽከርካሪው ከመንገድ ወጥቶ በመገልበጡ ምክንያት አደጋው የደረሰ ሲሆን አደጋው መንስኤ እንግዲህ ተሽከርካሪው በከፍተኛ ፍጥነት መሆኑ ነው የተገለጸው። ለተጎጂዎች ፈጣን ማገገምን እመኛለሁ።

መጨረሻም አልቻለችም ከዚህ ዓለም በሞት መለየቷ ተሰምቷል። እጅግ በርካቶች በገንዘብ በጸሎት በብዙ ነገር እንድትድን ሲለፉላት የነበረችው የወንድማችን የጆሲ እህት እንግዲህ ህንድ ሀገር በሕክምና ላይ እያለች ከዚህ ዓለም በሞት መለየቷ ተሰምቷል። እህታችን ለረጅም ጊዜ የጭንቅላት ካንሰር ታማሚ እንደነበረች ነው የተገለጸው። ለእህታችን ነፍሲ ማር ለወንድማችን ጆሲ ቤተሰቦቹ፣ እንዲሁም ደግሞ ወዳጅ አዝማድ መጽናናትን መኛሉ።

የራማው ቅዱስ ገብርኤል ይጠራል። አዎ። አቤት የማይለን ሰው ያለ አይመስለንም። ኦርቶዶክሲያነ ባለማተቦች ከእግዚአብሔር በታች የመነኮሳ አስንቃቸው የደካሞች ምርኩዛቸው እናንተ ኦርቶዶክሲያነ ባለማተቦች ናቸውና ናችሁና፣ ባካችሁ እኔም ቪዲዮ አብስታችሁ ኮፒ ሊንክ፣ ሼር፣ ሪፖስት እያረጋችሁ ለገና ነው መልአክ ለቅዱስ ገብርኤል ወዳጆች አድርሱልን። ይሄ ቤተክርስቲያን እንደምትመለከቱት በጅምር ቀርቶባቸዋል። የቀራቸው በር፣ መስኮት፣ ጣሪያ ብቻ ነው። ስሩልን አይደለም እያሉ ያሉት ጨርሱልን ነው። ኦርቶዶክሲያነ ባለማተቦች የምንችለውን ነገር ለነዚህ ቤተሰቦች እናርግ። ሀዘናቸው ፊታቸው ላይ ይነበባልና በምንችለው አቅም ታች በምናገኘው የቅዱስ ገብርኤል አካውንት እናስገባ፣ ደብሩን እንደግፍ ለማለት ትፈልጋለሁ። ስላረጋችሁልንም ስለምታደረጉልንም ነገር ቅዱስ ገብርኤል ሁለታችሁን ይክፈለው። እናመሰግናለን። ኮፒ ሊንክ ሼር ሪፖስት ማድረጋችሁን ግን እንዳትረሱ። አሁን የኦሮሞ ጋር የቀረው አሁን ሬቻ የኦሮሞ ይባል እንጂ ባለፈው አቻሜለ ታምሩ የሚባል ታዋቂ ታሪክ ተመራማሪ የኦሮሞ ብቻ አይደለም እሱ የተናገረው በፖለቲካ እንድምታው ነው። እኔ በፖለቲካው ሳይሆን ከታሪክ እንድምታው አንጻር ላውራልህና የኦሮሞ ሳይሆን የሸዋ አማራ ነው፣ እሬቻ ኦሮሞ ቀምቶት ነው ያለ። ኦሮሞም አልቀማውም እውነት እሱ እንዳለውም አሁን እያልከን ያለን እሬቻ የአማራ ባህል ነው። የአማራም ነው ቆይ ብሎ የሚከራከረው ስለዚህ የአማራም ነው። አማራ ብቻም አይደለም። ያኔ ኩሽ ልጆች የሆኑ እሬቻ ማለት እኮ የምስጋና በዓል ማለት ነው። ለመከር የመከር በዓል በእስራኤላውያን ስምንት በዓላት አሉ። ከስምንት በዓላት ውስጥ አንዱ የመከር በዓል ነው። የመከር መክተቻ በዓል ማለት የምስጋና ነው። መከር በሚሰበሰብበት ወቅት ላይ የመከሩ መጀመሪያ ከመቅመሳቸው በፊት ለእግዚአብሔር የምስጋና የበኩራት መከር የበኩራት የምስጋና ያመጣሉ፣ ለእግዚአብሔር መስዋዕት ያመጣሉ። ከዛ ይበላል፣ ይጠጣል፣ ያመሰግናሉ። ልክ እንደዛው የእሬቻ በዓልም የመከረ መከር መክተቻ በዓል አይነት ምስጋና ሰዓት ነው፣ የምስጋና ጊዜ ነው። በዚህ አሁን እሬቻ በሚከበርበት አካባቢ በጥንት ኢትዮጵያ አዝመራዎች ሁሉ የሚደርሱበት ነው። እሽህ እህሎች የሚደርሱበት፣ በቆሎ የሚደርስበት በታሪክ መጽሐፉ ላይ በሚያደርገው ቃለ መጠይቅም አንብብ አድርጌ ያለው ሆራ አርሰዲ ላይ የአማራ ማህበረሰብ የምስጋና ፕሮግራም በሃይማኖታዊ በኦርቶዶክስ ሃይማኖታዊ ስርዓት ያደርግ የነበረበት ቦታና ታሪክ ነው። አሁን እንዳልከው ከኦሮሞ ማህበረሰብ ተወስዶ ማየት እንድምታ ያፖለቲካ ነገር ኦርቶዶክስ አሁን ነው የመጣው። አሁን ይሄ ታሪክ የነበረው ከዚም በፊት የነበረ ስርዓታቸው ነው። በኮሾች ስርዓት ውስጥ በኩሾች አምልኮ ስርዓት ውስጥ ለእግዚአብሔር ልክ እስራኤላውያን ራሱ እኮ ከኛ ነው የወሰዱት፣ እያልኩ እኮ ነው የመከር መክተቻ በዓል ምስጋና፣ እነ አብርሃም እነ ይስሐቅ የወሰዱት እነ ሙሴ የወሰዱት ከኛ ነው። ጥንትም የተላኩት ወደኛ ነው። አብርሃም ራሱ የተላከው እኮ ወደኛ ነው። ወደ እነ መልከ ዜዴቅ ነው። እኔ ወደማሳይ ህዝብ ሲለው ለአብርሃም፣ ወደ ሰሜን አውሮፓ አይደለም የራቀው፣ ወደ ኢትዮጵያ ወደ ጥንት ኢትዮጵያ ነ ኢትዮጵያ ግዛት እንግዲህ የአሁኗን አታስብ፣ ያኔ ሱዳንም ጭምር ግብፅን እንኳ ጨምሮ የእኛን እንደነበረ ታሪክ ያወሳል። ሃያ አምስተኛው የግብፅ ንጉስ የግብፅ ዳይነስቲ በትክክል እነሱም ይናገራሉ ኢትዮጵያዊ ነበር እና ፒያንኪ የገዛበት ጊዜ ፒያንኪ ኢትዮጵያዊ ነበር። እንደገና መጽሐፍ ቅዱስ ላይ የተጠቀሰው አንድ ንጉስ አለ። እሱም ራሱ ኢትዮጵያዊ ንጉስ ነበር። እና ታሪሃቅ ታሪሃቅ ነው የሚባለው ታሪሃቅና ፒያንኪ ኢትዮጵያውያን ነበሩ። የታሪሃቅ የኢትዮጵያው ንጉስ ተርሃቅ ይላል መጽሐፍ ቅዱስ ላይ ራሱ ማለት ነው እያንዳንዱ ሰው እጅ የሚገኝ ስለዚህ ኢትዮጵያ እስከዛ ትገዛ ነበረ። ተርሃቅና ፒያንኪ ደግሞ ግብጽን ጭምር ይገዙ ነበረ እስከ መጨረስ እስከ ባህሩ ጥግ ድረስ እስከ ሜዲትራኒያን ባህር ድረስ በዚህ በኩል እስከ ህንድ ባህር ድረስ ይመሩ ነበር። የኢትዮጵያ የቀድሞ ግዛት እንደዛ ነው። ተሻገሮም ራሱ የመን ውስጥም እስከዛ ሁሉ ይገዙ እንደነበረ ጥንት ታሪክ ያወሳል። አሁን እንግዲህ በፖለቲካ ብዛት የሰው ልጅ እየበዛ ሲሄድ እየተጋጨ ሲሄድ እየተጣላ ሲሄድ እየተቆራረጠ እየተቆራረጠ ቋንቋውም ደግሞ እየተራራቀ እየተራራቀ ቋንቋውም እየሰፋ እየተቀያየረ ነው የሄደው። ለምሳሌ የኦሮሞ ቋንቋ ራሱ ወለጋ የሚነገርና በቦረና የሚነገር አንድ አይደለም። አሁን ነው ትንሽ ወደ መሀል እየመጣ ያለው እንጂ ወሎ ውስጥ የሚነገረውን ኦሮምኛ እኔ አሁን ድሮ በሰፈራ ጊዜኛ አካባቢ መጥተው ኦሮምኛ ነው የሚያወሩት፣ አንዳንድ ቃል እንጂ መስማት አንችልም። በጊዜ ብዛት ተጠራርቋል፣ ቋንቋው ራሱ ማለት ነው። ልክ እንደዚሁ ሌሎችም ቋንቋዎች እንትን እያሉ ቋንቋ ላይ ይመጣሉ። ከመስመራችን እንዳናውጣል እሬቻ በዓል ወቅታዊ ጉዳይ ላይ ነው። ጥንታዊ በዓል ነው፣ የመከር በዓል ነው እያልከን ነው። ከአማራ ማህበረሰብ ያከብረው የነበረ ያው በጊዜ ብዛት በታሪክ ኦሮሞ ማከበረው የሚለውን ነገር እየተወያየን ከሆነ አንድ ላይ ያከብሩ ነበር። እሱ ብቻ ሳይሆን አሁን አፍሪካ ውስጥ የባንቱ ጎሳዎች አሉ፣ የባንቱ ራሱ ያከብራል። ይሄ የገዳም ስርዓት አለው። የሬቻም አንድ ላይ ያከብሩ ነበር። ሌሎች ሃይማኖቶች ከኋላ እየገቡ ሲሄዱ እየተረሳ የሄደ ነው። ይሄ መከር በመጽሐፍ ቅዱስ አድርጎ ሲመጣ ደግሞ የመከር መክተቻው በዓል እሬቻ እንግዲህ ሁለት ጊዜ ነው ቅድም እንዳልኩት የዚህ የመልካ እሬቻ የሚባል አለ። መልካ ማለት ወንዝ ማለት ነው። የተራራ እሬቻ እሬቻ ጋራ ወይ እሬቻት ሁሉ ቪዲዮውን እንደተመለከታችሁ ነው። እንግዲህ 2018 ላይ ከበድ ካሉ ጉዳቶች እንግዲህ የአሁኑ የባስ ያለ መሆኑን እየተመለከትን እንገኛለን። እንግዲህ መስከረም 21 ላይ እንግዲህ አረርቲ ማርያም የደረሰውን አደጋ ሁላችሁም ታውቁታላችሁ። ትናንት እንግዲህ ተቀብሯል። እነዚህ ኦርቶዶክስ ያለባ ለማታቦች ለቅድስት ቤተክርስቲያናችን ጥቁር ቀን ነበረ። እግዚአብሔር አምላክ ከደጋጎቹ ከይስሐቅ፣ ከአብርሃም ከያዕቆብ ጋር ያስቀምጥልን፣ ይደምርልን። እነዚሁም ደግሞ የወንድማችን የጆሲት እንግዲህ በሕክምና ስትረዳ ቆይታ በዛሬው ቀን ማረፏ ታውቃል ማለት ነው። ግሸን ደብረ ከርቤ መኪናውን አደጋ እንደተመለከታችሁ ነው። በዚህ መኪና አደጋ እንግዲህ በፍጥነት በላይ በመጓዝ እንደሆነ አደጋው እንደደረሰ ተነግሯል ማለት ነው። ሁለት ሰዎች የተጎዱ መሆኑ ተገልጿል። ሌሎቹ ግን እግዚአብሔር እርቷቸው እንግዲህ ተርፈዋል ማለት ነው። መኪናው እንግዲህ ተገልብጦ ነው የተገኘው ማለት ነው። እግዚአብሔር አምላክ እንግዲህ ኦርቶዶክሲያን ባለማተቦችን በሰላም እንደ ወጡ በሰላም ወደ ቤታቸው ትመልሳቸው አምላክ ወላዴት አምላክ የግሸኗ ማርያም እቅፍ ድግፍ አድርጋ ከደጇ ምንም መረጃ ሳንሰማ እንግዲህ ማምላኩ ለሪሳ አምላክ አሁንም የቀሩትን ልጆቿን በሰላም ታግባቸው ለማለት እፈልጋለሁ። የረቻ በዓልን በተመለከተ እንግዲህ የደረሰው መረጃ ተመልክታችሁታል። እንግዲህ አባቶቻችን በዚህ ሰዓት የሃይማኖት የተለያዩ የሃይማኖት አባቶች እንዲያውም የኦርቶዶክስ አባቶችም እንግዲህ ይሄ ነገር ሃይማኖታዊ በዓል እንደሆነና ኦርቶዶክስ ያን ባለማተቦችን ክርስትና ደግሞ እየተናገሩ እየገለጹ ይገኛሉ ማለት ነው። እግዚአብሔር አምላክ አባቶቻችን ጤናን ፍቅርን አንድነቱን ያድልልን ለማለት ፈልጋለሁ። ሀገራችን ኢትዮጵያን መሃሏን ገነት ዳራን ሳታደርጉ ይጠብቅልን። የሞተችውን እንግዲህ አርቲስት የፍርዬን ሚወት እግዚአብሔር አምላክ ከደጋጎቹ ወገን ያስቀምጥልን። ግን የሚያሳዝን ዜና ነው። ስላሴ ካቴራል እንዳትቀበሩ ነው እንግዲህ ቀብሯ ስነስርዓቷ በቀጫን የመድኃኔዓለም እንደተጠናቀቀ ሁላችሁም ተመልክታችኋል ማለት ነው። ኦርቶዶክስ ያነ ባለማተቦች እግዚአብሔር አምላክ ሀገራችን ኢትዮጵያን መሃሏን ገነት ዳርዋን እሳት አድርጎ ይጠብቅልን። የሰማቱ የቅዱስ ጊዮርጊስ የሰማቱ የቅዱስ እስጢፋኖስ ረድኤታቸው በረከታቸው ይደርብን። አሁንም ጥሩ ነገር የምንሰማ ያድርገን ለማለት እፈልጋለሁ። ማምላክ ወላዲተ አምላክ ልጆች ሽን አሁን የቀሩትን በሰላም አስገቢያቸው። ኦርቶዶክሳን ባለማታቦች እስከ መጨረሻ ስለ ተከታተላችሁ እናመሰግናለን። ሰብስክራይብ እያደረጋችሁ ደግሞ ታዲያ ይጫናችሁ እስከ መጨረሻው ድረስ አበረታቱን ለማለት ፈልጋለሁ። እንግዲህ ታጉባ ቅዱስ ገብርኤልን በዚህ አጋጣሚ እየረዳችሁ እንድትረዱ እንትረዱ ስለበሉ እግዚአብሔር ስንጠይቃለሁ። 720 ኪሎ ሜትር ተጉዘን ነው ይሄንን ቪዲዮ የቀረጽነው በጦርነቱስ በተውሱስ ሆነን ነው ሄደን የቀረጥ ነውና፣ እባካችሁን ኦርቶዶክሳን ባለማታቦች ታች በምታገኟቸው እንግዲህ ቅድም ቪዲዮ ላይ ባገኛችሁት አካውንት እንግዲህ የምትችሉትን አስራት በኩራታችሁን እንድታስገቡ ስለበሉ እግዚአብሔር ስንጠይቃለሁ። ለበለጠ መረጃ በ0954355048 እየደወላችሁ በግል ስልኬ ማናገር ትችላላችሁ። እንግዲህ ገዳም ልንጨረስ ትንሽ ነው የቀረን፣ እያሰራ እንገኛለን። ገጠራ ቤተክርስቲያን ሰሜን ወሎ ላይ ማገዝ የምፈልጉ በዚህ ስልክ ቁጥር እየደወላችሁ እኔም ማግኘት በቴሌግራም ማዋራት ትችላላችሁ ማለት ነው። እስከዛው ድረስ ስለተከታተላችሁ እናመሰግናለሁ። ሰላም ቆዩ።